እስልምና አዘጋጅ ቡርሀን አዲስ የቁሬሽን ነገድ የመፈተሽ ፋይዳ። አንድን ህዝብ ለታላቅ ዓላማ ከማጨትህ በፊት የዋልክለት ውለታ ይኖርህ። አንተ ለዛ ህዝብ ወይም ቡድን ምን እንደሆንክ በትክክል አሳይ። ማሳየትህም ተግባር ይሁን። ከተግባርህ ቀድሞ የሚያጣጥመው ፍሬ ይኖር። ከዚያ ለታላቅ ዓላማ ይቃወምህ ዕዳው ቢደግፍህ ውለታህ ይሆናል። የቁሬሽ ነገድ አንደኛ ቁሬሽን ለማላመድ ባለ ዝሆኖቹን አጠፋ። ሁለት የብርድንና የበጋን ጉዞ ሊያላመዳቸው ይህንን ሰራ። ሶስት ስለዚህ የዚህን ቤት ወይም የካዕባን ጌታ ይገዙ። አራት ያንን ከረሃብ ያበላቸውን ከፍርሃትም ያረካቸውን ጌታ ያምልኩ። ቁርአን 106 ከ1 እስከ 4። በመጀመሪያ ካዕባ ባይኖር በመካ ዙሪያ ላይ ህዝቦች ለመኖር አይችሉም። ተስማሚ መልክዓ ምድር የለውም። ሁለተኛ ካዕባ እጅግ ቀደም ብሎ መገንባቱ ለቁሬሽ ነገድ ያበረከተውን ፋይዳ ትልቅ ነው። የቁሬሽ ማህበረሰብ ብሔራዊ ኢኮኖሚ ከካዕባ ጋር ቀጥተኛ ቁርኝነት አለው። ከላይ ባየነው የቁርአን ምዕራፍ የምናስበው ይህንን ነው። ይህን የቁርአን ምዕራፍ ለመረዳት ቀደም ብሎ ስለ አብርሃ ጦር ታሪክ የተወሳውን የባለ ዝሆኖች ምዕራፍ ጭብጥ ማጤን ወሳኝ ነው። በዚህ ርዕስ ስር ሁለቱንም እያገናኘን ለማብራራት እንሞክራለን። የቁሬሽ ምዕራፍ ያዘለችውን ሀሳብ እንይ። አንደኛ ቁሬሽን ለማላመድ ባለ ዝሆኖቹን አጠፋ። እነዚህ ዝሆኖቹ የኢትዮጵያ ወታደሮችና ጀነራላቸው አብርሃ ዘመታ የወጡ ህዝቦች ናቸው። እንደሚታወቀው ኢትዮጵያ እስከ መካከለኛው ዘመን ድረስ በዓለም ከሚታወቁ ታላላቅ ኢምፓየሮች አንዷ ናት። እስከ የመን የሚደርስ ግዛት አጼ ለመመስረትም ችላ ነበር። ከምስራቅ ሮማ አጼ ወይም ባዛንታይን ጋም ጠንካራ ወዳጅነት ነበራት። የንጉሱ እንደራሴ በየመን አረባውያኑን ለመሰብሰብ እንዲቻል ታላቅ ቤተ ክርስቲያን ገነባ። ለዚህ ምክንያቱ አረቦች ወደ ከአባ የሚያደርጉትን ጉዞ ለመቀልበስ ነበር። ከጥንት ጀምሮ በአረቦች ልማድ ለከአባ የተለየ ቦታ አላቸው። ጣዖት አምልኮ ውስጥ ገብተውም ቢሆን ከአባን ያፈቅራሉ። እናም እንደራሴ የነበረው አብርሃ ይህን ለማስቀረትና ለሚከተለው ክርስትና ተገዢ እንዲሆን ለማስቻል ከጣዖታዊነት የተሻለ መለኮት እንዳለውም ለማሳመን አልቁለይስ ወይም አቅለሲያ የተባለ ቤተ ክርስቲያንን ገነባ። ህዝቡ ግን ለንጉሱ እንደራሴ አልታዘዝ አለ። እናም ከአባቸውን በማፍረስ በግዴታ እንዲታዘዙት ለማድረግ ወሰነ። እናም ከ60 እስከ ሰባ ሺ ያህል ሰራዊት ይዞ ከአባን ሊያፈርስ ጉዞ ጀመረ። ይህን የሰሙ አረቦች ከፍተኛ ድንጋጤ ውስጥ ገቡ። የአምልኮ ቅዱስ ስፍራቸውን ሊያፈርስ የተነሳው ሀያል ጦር በምንም መልኩ የሚያሸንፉት አይደለም። ድንጋጤና ፍርሃት ዋጣቸው፣ ተጨነቁ። የባርነት አረር ሊያቃጥላቸው እንደሆነ አመኑ። ከፊሉ ጦርን ፈርቶ ሸሸ። ሌላው እምነቱን ጥሎ ለዘመናት ሲያመልክ የኖረውን ስርዓት ክዶ የአብርሃ ጦር አገልጋይ ባንዳ ሆነ። አረቦች ሙሉ በሙሉ በፍርሃት በረዶ ተመቱ። የአብርሃ ጦርም በነፃነት ከአባን ሊያፈርስ የጀመረውን ጉዞ ያለ ፍርሃት አንቀሳቀሰ። ሆኖም በመጨረሻ አንድ ተአምር ሆነ። በሱረቱል ፊል ወይም በዝሆን ምዕራፍ በተገለጸው መልኩ ከሰማይ ላይ በተላኩ አዕዋፋት ሰራዊት እንዲቀጣ ሆነ። ይህም ከአባን ከመፍረስ አዳነ። የታሪክ ምሁራን የአብርሃ ጦር የገጠመው ችግር የፈንጣጣ በሽታ እንደነበር ያቀርባሉ። ያም ሆነ ይህ በአንዳች የተፈጥሮ አደጋ ጦሩ ከዳር ሳይደርስ መቅረቱን እናስብር። ከላይ የቀረበውን አንቀጽ ወይም ቁረይሾቹን ለማላመድ ባለ ዝሆኖችን አጠፋ የሚለው ለቁረይሾች የተባለ ውለታ መሆኑን ለማስታወስ ነው። ክስተቱም መልእክተኛው በተወለዱበት ዓመት የተከወነ እንደነበር ይታወስ። ይህም ነቢዩ ከልጅነታቸው ጀምሮ ስለ አብርሃ ጦርና የአረቦች ሁኔታ እየሰሙ እንዲያድጉ አስችሏቸዋል። አንዳች የማንሸከመው ቁጣና ወረራ መጥቶብን ነበር በተአምር ዳን እንጂ እያሉ እዚህም እዚያም የሚያወሩትን እየሰሙ ማደጋቸውን ይረዷል። ሁለተኛ የብርድንና የበጋን ጉዞ ሊያላምዳቸው ይህንን ሰራ። ካዕባ ለቁሬሾች ዋና የገቢ ምንጭ ነው። ከሁሉም አቅጣጫዎች ለጉብኝት የሚመጡ አሉ። በዚህም የሚገኘው ገንዘብ ለቁረሽ መሳፍንታዊ መንግስት ዋና የገቢ ምንጭ ሆኗል። ገንዘብ ቢኖርም በአካባቢው የሚያስፈልግ ምግብና ሸቀጥ ለማግኘት የሚያስችል ከባቢ የለም። ምግብ ለማግኘት በአቅራቢያ ወዳሉ ግዛቶች ማቅናት ያስፈልጋል። ስለዚህ መካን ወሳኝ ቦታ ላይ እንድትሆን አላህ ቀድሞ እንዳመቻቸላቸው እንመለከታለን። ምን ማለት እንደሆነ እንዲህ እናስተውለው። ከካዕባ መቼ እንደተገነባ አይተናል። ብቻውን ግን ሰዎች ተሰብስበው ከተማ እንዲመሰርቱ አላስቻላቸውም። ስለዚህ በሂደት በግራና በቀኝ አመቺ ከተሞች እንዲቆረቆሩ የሚያስችል መለኮታዊ ምሳሌ እንዲሆን ታሪክ ተከታትሎ ታየ። ነብዩ ሁድ የተነሱበት የደቡብ አረቢያ ቀጠና እንደሆነ አስረጆዎች ይቀርባሉ። ሀድረመውት ወይም የመንና ኦማን ዙሪያቸውን የሚያካልል ህዝቦች ተረጋግተው መኖር የቻሉበትና ስልጣኔዎችም የታዩበት አካባቢ ሆነ። የሳባውያንም ስልጣኔ የምናነበው ከዚህ ቀጠና ነው። ነቢዩ ሷሊህ የተነሱበትን የሰሜን አረቢያ ቀጠና እንመልከት። ከጥንት ዘመን ጀምሮ ስልጣኔዎችን ያፈሩ ህዝቦች ነበሩ። ለሂጃዝ አካባቢ ምቹ ስፍራ ወይም ድልድይ እንዲኖር ታዲያ ምን ሆነ? እስማኤል በመካ መኖር ፈታኝ በመሆኑ ዱዓ አደረጉ። አላህም ሂጅር ወደ ተባለ አካባቢ እንዲሄዱ ነገራቸው። የኢስማኤል ዘሮችም ወደ ተባሉት ስፍራ ተሰደዱ። ሂጅር የዛሬዋን ጆርዳን ያማከለች ስፍራ ናት። በዚህ ስፍራ ነው እንግዲህ የነቢዩ ሷሊህን ታሪክ የምናገኘው። ሌላው መድየም በተባለች ስፍራ በንግድ የታወቁ በሆኑ ህዝቦች ዘንድ የተላኩ ነቢይ ነበሩ። ይህ ነቢይ በሙሳ ዘመን እንደነበሩ ይነገራል። ሕዝባቸው ከኢኮኖሚ እንቅስቃሴ ጋር በተገናኘ ይታወቃል። ለአረባውያኑ ስልጣኔና የሲራራ ንግድ የራሳቸውን ሚና ተጫውተዋል። በዚህ መልኩ የሂጃዝ ቀጠና ለመኖር ምቹ የምትሆንበት ሁናቴ እየተመቻቻ አልመጣም ታዲያ የብርዱና የበጋ ጊዜ ማለት ያው ክረምትና በጋ ነው። በየመንና በሶሪያ ወይም ሰሜን አረቢያ ና ደቡብ ዓረቢያ ያሉ የወቅት ልዩነቶች አሉ። በአንዱ ክፍል ክረምት ሲሆን፣ በሌላኛው ክፍል የወቅት ልዩነት አለ። አንዱ የሚያመርተውን ሌላው አያመርትም ወዘተ። ይህም ከከዕባ የሚገኘውን ደረቅ ገንዘብ የሚፈልጉትን ሸቀጣ አማርጠው እንዲሸምቱ ምቹ የገበያ እድል ፈጠረላቸው ማለት ነው። ይህ ታላቅ የአምላክ ሁለታ ለአረባውያኑ ወሳኝ ስጦታ ነው፣ በተለይ ለቁረይሽ ምክንያቱም ከእነዚህ አስደናቂ የህዝብ ግንባታ ሂደቶች በቀጥታ ተጠቃሚ መሆን የሚችሉት ቁረይሾች ናቸው። ለነገሩ ለመካ ምቹነት የተደረገ በመሆኑ ማለት ነው። እንግዲህ ቁረይሾች ይህን የጌታ ውለታ እንዲያስተነትኑ ነው አንቀጹ የሚናገረው። ስለዚህ ሶስተኛ ስለዚህ የካዕባን ጌታ ገዙ። በካዕባ ውስጥ ከኢብራሂምና ኢስማኤል ህልፈት በኋላ ቀስ በቀስ አረባውያኑ ወደ ጣዖት አምልኮ ገብተዋል። ነቢዩ በተነሱበት ወቅት ከ360 በላይ አማልክትን ቀርጸው ያመልኩ ነበር። ይህ አምላክን ያስቆጣ ምግባር ነው። ለዚያም ነው ታላቁን ነቢይ መላክ ያስፈለገው፣ ቁሬሾች እንዲያስተውሉ ለማንቃትና ወደ ዘላለማዊው የተውሂድ ብርሃን እንዲፈኩ ለማድረግ። አራተኛ ያንን ከረሃብ ያበላቸውን ከፍርሃትም ያረካቸውን ጌታ ያምልኩ። ረሃብ፣ ከላይ እንዳየነው ክረምትና በጋ ሳይገድባቸው የሚያስፈልጋቸውን እንዲሸምቱ አመች አድርጎላቸዋል። ስለዚህ አንዴ ወደ የመን ሌላ ጊዜ ወደ ሻምና ወደ አቅራቢያ ከተሞች አቅንተው እንዲገበዩ ስላደረጋቸው አይቸግሩም። ፍርሃት፣ አብርሃም እነሳት ለቁሬሽ ነገድ ከፍተኛ ፍርሃት ነበር ያስከተለው። ከዚህ ፍርሃት የታደጋቸው ከላይ እንዳየነው ተአምራዊ በሆነ ተፈጥሯዊ ቅጣት ነው። ይህ ቅጣት ለቁሬሽ ጥሩ ማስተዋል እንዲሆን ከሌሎች ሕዝቦች ጥፋት የተለየ መሆኑን ልብ ይሏል። የኑህ የሉጥ፣ የሁድ እና ሌሎች ነቢያት ሕዝቦች ከጠፉበት የተፈጥሮ ኃይላት ይለያል። እስከ መጨረሻዋ ቅጽበት ምንም ማድረግ እንደማይችሉ ያውቃሉ። የግድ አንዳች ተአምር ካልመጣላቸው በቀር በራሳቸው ምንም ማድረግ የሚችሉት አልነበረም። ስለዚህ አላህ ለቁረይሽ ነገድ የዋለውን ውለታ በሚገባ እንዲያስተውሉት ለማድረግ ጥሩ አጋጣሚ ነው። ይህ እንዲሆን ታዲያ ለሚነሳው አዲስ ነቢይ ጥርጊያ ነው። የአብርሃ ጦር ቀውስ ነቢዩ የተወለዱበት ዓመት ነው። ስለዚህ እንደ ትውልድ ከልጅነታቸው ጀምሮ ነገሩን እየሰሙን ያደጉት ልክ ዛሬ በኢትዮጵያ ያለን ወጣቶች ደርግ የወደቀበትንና አዲስ ስርዓት የነገሰበትን ክስተት በጣም ልጅ ሆነን እንደምናስበው ነው ልዩነቱ ይህኛው በተመጣጣኝ ኃይሎች መሀል የተደረገ ጦርነት ሲሆን ያኛው ግን አንድ ኃያል ብቻ ያለምንም ተጋጣሚ በኃያልነት የከወነው መሆኑ ነው። ከዚህ ታሪክ ምን እንረዳለን? አንደኛ፣ ቁርአን በጥቂት አረፍተ ነገሮች ምን ያህል ጥልቀት ያለውን ፍሬ እንደሚያስተምር፣ ሁለተኛ የቁሬሽ ነገድ በግልጽ ካስተዋልነው የተደረገለት ውለታ ተአምራዊነት የነቢዩን መልእክት ልብ እንዲለው ምን ያህል አሳማኝ እንደነበር እንድናስብ። ሶስተኛ የዳዋ ባለሙያዎች ወደ አንድ ሕዝብ የሚያስተላልፉትን መልእክት እንዲሁ ከማስተጋባታቸው በፊት ለዚያ ሕዝብ ማንነታቸውን መኖር አለባቸው። በስብዕናቸው በማህበራዊ አገልጋይነታቸው ሚና መጫወት አለባቸው። ለቁሬሽ ነገድ የተዋለላቸው ውለታ ትልቅ ቢሆንም ከ23 ዓመት የነብዩ ትግል ውስጥ 20 ዓመቱን በከፍተኛ በዳይነትና ትንኮሳ እንዳሳለፉ ይታወሳል። አራተኛ ዛሬ ለሚታየው የዳዕዋ ችግር ቁልፍ መማሪያ እንዳለውም ከአንቀጹ እንመለከታለን። ነቢዩ ከነብይነታቸው በፊት የነበራቸው ስብዕና በሁሉም ዘንድ የታመነና ታማኙ የሚል ውዳሴን የጨመረ ነበር። መልእክታቸውን ይዘው ሲነሱ ግና ዋና ጠላታቸው ይኸው የቁረሽ ነገድ ሆነ። ታዲያ ምን ነበር አጸፋቸው? እዚህ ላይ ነው ቁም ነገር ያለው። መታገስ፣ በጽናት ለዓላማቸው ክብር ሲሉ መታገድና ነገን አጥብቀው ማሰብ። ትግል ለውጥ የሚያመጣው መድረሻን በጥልቀት ማሰብ ለቻለ እንደሆነ እናያለን። ስለዚህ የሃይማኖቱ መምህራን ቆም ብለው መንገዳቸውን እንዲፈትሹ ጥሩ ጥቁምታ እንዳለው ይሰማኛል።